ጤና ስጥልን እንደምናላችሁ፣ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀን አንባቸው አብሬያችሁ ቆያለሁ። በቅድሚያም ሕዝቡ ማህበረሰባዊ እሴቱን ተጠቅሞ ለክልሉ ሰላም መስፈን የድርሻውን መወጣት እንዳለበት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን አሳሰቡ። የክልልና የዞን ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን ከደላንታ ወረዳና ከወገል ጤና ከተማ አስተዳደር ከተውጣጡ የማህበረሰብ ክፍሎች ጋር በወቅታዊ ጉዳዮች ዙሪያ ውይይት አካሂደዋል። አበሻንለይ በደቡብ ወሎ ዞን በደላንታ ወረዳ ወገል ጤና ከተማ አስተዳደር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከማህበረሰቡ ጋር ውይይት ተካሄደ። ህብረተሰቡ ሰላም ለሁሉም ነገር መሰረት ነው። ብሎ የአማራን ህዝብ ችግር እንፈታለን ብለው ጫካ የገቡ ቡድኖች ለሰላም እጦት መንስኤ እንደሆኑ ገልጸዋል። ፋኖ እኮ የክብር ስም፣ የጀግና ስም እኮ ነው ጎበዝ። እኔም ፋኖ ነኝ። ዛሬ ልንገራችሁ፣ የሚከፋው ሰው ካለ ይክፋው፣ ደስ የሚለውም ካለ ደስ ይበለው። እኔም ፋኖ ነኝ። ፋኖ ማለት አገር ስትወረር ግንባሩን ለጥይት ሰጥቶ ተደፍቶ ሰላም እንዲከበር ያደረገ የጀግና ስም ነው እንጂ ጽንፈኛና ዘራፊ ቡድን ፋኖ ነኝ ቢል አልሰማውም። አማራ ለነፃ ለማውጣት ሀኛው እኮ የተፈጠረው ነው። አሁን አማራ ነፃ ወጣ አልወጣ መከራውን ስቃውን እየተገረፈ ብሉን እያስረከበ ነው ያለው። ሰላም ለሁሉ ሁሉም ለሰላም በሚለው መርህ የሀገር ሽማግሌም የሃይማኖት መሪም ቀድሞም ደክመናል የሚያውቁ ሰዎች አሉ። ደክመና ፀሐይ መውጫ እስከ ሰዓት ድረስ ከሰዓት በኋላ ደግሞ ከዚህ አመራሩ ገብ ግብረ መልስ ብዙ ሌሊት ቀን ደክመናል። አሁንም ዲያክ እንደክማለን፣ እናስታርቃለን። የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ ለሰላም ውጦት መንስኤው ራሱን ፋኖ እያለ የሚጠራ ኃይል ነው ብለው ማህበረሰቡ ይህንን ስብስብ አቁም ሊለው ይገባል ብለዋል። ፋኖ በመጀመሪያ ሲወጣ እኮ የውጭ ወራሪን ለመዋጋት የወጣ ነው። በነበሩት በወቅቱ የነበሩት ከመንግስት ታጣቂዎች ጋር ጎን ሁሎ የተዋጋ ነው። ይህኛው ግን ሲጀመርም የመንግስትን ታጣቂ የመንግስትን የጸጥታ አካል የሚወጋ ነበር። ሲጀመር አሁን ሳይሆን ሲጀመር በወያኔ ጦርነት ጭምር የመንግስትን ታጣቂ የሚወጋ የነበረ ሽፍታና ሌባ ምንም እንትን አይደለም። ያን ጊዜ የመንግስት ጎን ሆነው ጠንካራ ይህን ክልሌን እጠብቃለሁ ይህ ኃይል ህዝቤ ሊያዋርድ የመጣ ነው ብሎ የተዋጉት፣ አሁን አልገቡም፣ በዚህ ውስጥ አልገቡም። ይታወቃሉ፣ በተለይ ወሎ ያሉት። ስለዚህ ነገር ቆም ብለን አስበን አቁም ማለት አለብን። አቁም ማለት አለ አማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ደረጃጀት ዘርፍ ኃላፊ አቶ ፍስሃ ደሳለኝ ጫካ የገባው ቡድን የአማራን ህዝብ ጥያቄ አስመልሳለሁ እያለ በህዝቡ ላይ ግን ዘርፈ ብዙ ችግሮችን እየፈጸመ መሆኑን ተናግረዋል። ይህ ጽንፈኛና ዘራፊ ኃይል አንዱ የሀሳብ ነፃነትን የነፈገ ሰው በንግግሩ በመናገሩ የሚገደልበት ምድር በመሆኑ ሰው ያለውን ነፃ ሀሳብ እንዳያራምድ የተከተለ ራሱን እርምጃ ስለሚወስድ፣ በዚህ ሰው በተናገረው ሀሳብ የሚገደል ሰው፣ ለውይይት በመሄዱ ምክንያት የሚታገት ገንዘብ የሚከፍል ሰላማዊ ውይይትን በኃይል መድፈቅ የሚፈልግ እና ብዙ ነገሮች የሚያበላሽ ኃይል ነው። ሌሎች ሰብአዊ ልማት በጣም ወድሟል። ሰብአዊ ቀውስ አስከትሏል። ሞት፣ መፈናቀል፣ ስደት፣ እገታ፣ ነፃነት ተነፍጎ ነው ያለው ህዝቡ። ሰላም ከሌለ ብዙ ነገር እንደሚመሰቃቀል ይህ እንኳን አዲስ ልማት የነበረውን እንደሚቆም እንደሚጠፋ በአይን እያያችሁ ለሁሉም ነገር ምንጩና መሰረቱ ሰላም ሲሆን ስለሆነ እዚህ ላይ መረመረ በጣም ያስፈልጋል። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ሰላምን በዘላቂ ሁኔታ ለማስፈን ማህበረሰቡ ያሉትን ትውፊቶች መጠቀም እንዳለበት ገልጸዋል። ሰላም በወረዳ ደረጃ እንዲመጣና እንዲረጋገጥ፣ እንዲፀና፣ ዘላቂ እንዲሆን ተፈለገ ማህበረሰብ ያሉትን ትውፊቶች፣ እሴቶች፣ ባህሎች ጠብቆና አቅበው መኖሩ ይገባዋል። በማህበረሰብ እድገት ውስጥ በቱፊቱ በባህሉ በእሴቱና በሃይማኖቱ መሸርሸር ውስጥ እያጋጠሙ ያሉ ችግሮች ማህበረሰብን እንደ ማህበረሰብ ዘለቂታዊ እድገትና ብልፅግና እንዳይኖረው እና እንዳያገኝ ከማድረግን ባሻገር በየዕለቱና የዕለት ተዕለት እንቅስቃሴውን ሊመራበት የሚችለውን የኑሮ ዘይቤውን ከማና ጋር ታልፈው ሀገራዊ ቀጠናዊ ዞናዊና ክልላዊ የሰላም ችግርና ጠንቅ ይሆናሉ። መድረኩ ማህበረሰቡ ያነሳቸው የልማት ጥያቄዎች ከሰላም ማስፈኑ ጎን ለጎን መፍትሄ እንደሚሰጣቸው ተነግሯል። የሰላም እሴቱንና አደረጃጀቱን በማጠናከር ማህበረሰቡ የራሱንና የአካባቢውን ሰላም ሊጠብቅ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ተናገሩ። የክልልና የዞን ከፍተኛ የስራ ኃላፊዎች በተገኙበት በወቅታዊ የሰላም ጉዳይ ላይ በሰሜን ወሎ ዞን ከዳውንት ወረዳ ህዝብ ጋር ውይይት ተካሂደዋል። ለዚህም ዝርዝር ዘገባ አበሻንለይ። በሰሜን ወሎ ዞን በዳውንት ወረዳ በኩርባ ከተማ ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ የውይይት መድረክ ተካሄደ። በመድረኩ በአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የተመሩ የክልልና የዞን አመራሮች ተገኝተዋል። ከስምንት ወር በላይ የጥንፈኛውን ቡድን በከተማችን በነበረበት ወቅት ያየነው መከራ ከፍተኛ ነው ያሉት ነዋሪዎቹ መንግስት በመምጣቱ መደሰታቸውን ገልጸዋል። ያሉት እናቱን የገደለ፣ አባቱን የገደለ፣ ወንድሙን ያሰቃየ ነው ያለ ከውጭ ዶክተር ሆኖ ወይንም ወር ሆኖ የሚመራ ሰው የለም አንድም አላገኘ። ስንጠይቃቸው ስዲው ነው የሚዘረጉት ጥፊ ነው የሚያቃጥሉት። ትምህርት ቤት ህፃኖቻችን ተቸግረው ሌላ ወረዳ እያስተማረ የእኛ የው አመት ሙሉ ተዘግቶ ችግራችን በትምህርት እጦት ህፃኖቻችን አይምሯቸው ተዛብቶ። እንደውም እስኪ ሰላም ቢገኝ ለድንግል ማርያም እንንገራት እያሉ ቤተክርስቲያን ይገኛሉ። ስለ ሰላማችን የሚያወያይ ቢመጣ እየተባለ ክብር ምስጋና ይግባው መታችሁልናል። እግዚአብሔር በእግሩ ወረደ ነው ምለው ስምንት መቶ ሀምሳ ብር ዱር አድርጉ እየተባለ ታጫቆኖ የከረመ ህዝብ ነው። የሰላም ኮሚቴ ተዋቅሮ የሀገሩን ሰርዶ ባገበሩ በሬ እንደሚባለው የአካባቢ የጎጥ የሰላም ኮሚቴ የቀበሌ የሰላም ኮሚቴ አዋቅሮ የወጡ ወንድሞቻችንን ወደ ሰላማዊ መንገድ እንዲመሩ ቢደረግልን ጽንፈኛው ቡድን የአማራን ህዝብ ጥያቄ ለሽፋን የሚጠቀምበት ያሉት ሰሜን ወሎ ዞን ዋና አስተዳዳሪ አቶ አራቂ መር ቡድኑ ለአማራ ህዝብ ስነ ልቦና አይመጥንም ብለዋል። የአማራ ክልል ጥያቄ የሌላቸው ተላላኪና ሽፍቶች አሉ ሽፍቶች ከእናንተ ጋር ከማህበረሰቡ ጋር ገብተው ተቀላቅለው መኖር የማይችሉ ወንጀለኞች አሉ። ሰው ገዳዮች ነፍሰበላዎች አሉ። እነዚህ ጦርነቱ እንዲቋጭ አይፈልጉም። በሰላም ድርድርን በሽምክልና ምኑ ብትሏቸው አይሸማገሉም፣ አይፈልጉም። አላማቸው ጥያቄ አይደለም፣ አይህዝብ ጥያቄ አይደለም። የግል ፍላጎት ነው። ጥቂቶች በውጭም በውስጥም ያሉ ፍርፋሪ ዶላርን በማግኘት የሀብት የኢኮኖሚ ምንጭ እያደረጉት ነው ያሉት። ሌሎቹ ደግሞ ወንጀለኞች ናቸው። ሌሎቹ ደግሞ የከሰሩ ፖለቲከኞች አጀንዳ ነው። መከላከያ ሰራዊት ሁል ጊዜ በአንድ ቦታ አይኖርም ያሉት ሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ ማህበረሰቡ አካባቢውንና ራሱን እንዲጠብቅ መልእክት አስተላልፈዋል። ሰራዊት ሁል ጊዜ አይኖርም፣ ሰራዊት ሁልጊዜ እዚህ አይኖርም። በእያንዳንዱ ወረዳ የሚኖር የወረዳ ወታደር የለም። አሁን እያለ መስራት የምችሉትን ነገር ብሰሩ ነው ጥሩ። ስለዚህ ካሁኑ መደበኛ ፖሊስ ሰላም አስከባሪ ሚኒሻ በየቀበሌው ሌላው ህዝቡ ራሱ አካባቢያችሁ ተሎትን አድርጋችሁ የምትጠይቁት የልማት ጥያቄ በፍጥነት ወደ እናንተ እንዲመጣ ለማድረግ አካባቢያችሁን ሰላም ማድረግ ከእናንተ በጣም ትልቅ ነገር ነው። የሚጠዳውንት ዳውንት ማህበረሰብ የሰላምን ዋጋ በደንብ የተረዳ ህዝብ ነው ያሉት ብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ዘላቂ ሰላም ማህበረሰቡ ራሱ ባቀረበው አማራጭ ልጆቹን ከጫካ መመለስ አለበት ብለዋል። ሰላምን ለማረጋገጥ ልማትንም ለማረጋገጥ ጫካ የገባው ኃይል በሰላም እጁን እንዲሰጥ እንዲገባ መንግስት ይቅር ባይ ስለሆነ ይቅር ሁሉ ነገር ይቅር፣ በሰላም አስገቡ። ያ ስለዚህ አንዱ ይህን ብታደርጉ የራሳችሁን ልጆች፣ ጎረቤታችሁን፣ ወንድምክን፣ አክስትን፣ አበልጅን አስገባል። ሁሉም ይህን ድርሻ የውሰድ። እዚህ ቤት ስጥ ያለ ሰው ሁለተኛ ጥሩ መፍትሄ የመጣ የሰላም ኮሚቴ የቋቋም በየደረጃ የተባለ የሰላም ኮሚቴ የሚያስገባ ከሃይማኖት አባቶች ከታዋቂ ግለሰቦች ከማንኛውም የማህበረሰቡ ክፍል የአማራ ክልል መንግስት በሰላም ማህበረሰቡ ጋር ለሚቀላቀሉ ጽንፈኛ ቡድኖች ደንብ እያዘጋጀ ነው ያሉት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን መንግስት ዛሬም ለሰላም በሩ ክፍት መሆኑን ገልጸዋል። ተከታታይ ውይይት አድርገናል። ተከታታይ የሰላም ድርድር አድርገናል። ተከታታይ ጥሪ አድርገናል። ምህረት አድርገናል። በዚህ ምክንያት ከ11000 ሰው በላይ ገብቷል። እያቋቋምን ነው። የተበተነ ልዩ ኃይልም ገብቶ የራሱን የክልሉን ሰላም እየጠበቀ ነው። ትጥቅ ማስፈታት የሚባል ነገር አልተባለም፣ አልታሰበም። ስለዚህ ውይይቱን፣ ሰላማዊ ድርድሩን፣ ውይይቱን አጠንክረን እንቀጥላለን። ከዚያ ውጭ የሆነውን ህግ ይከበራል። የተዘረፉ ቅርሶችን በማስመለስ መንግስትና ህብረተሰቡ በተለይ የሃይማኖት አባቶች ሚናቸውን መወጣት እንዳለባቸው የኢትዮጵያ ቅርስ ባላደራ ማህበር ቦርድ ምክትል ፕሬዚዳንትና የቅርስ አስመላሽ ብሔራዊ ኮሚቴ አባል ዶክተር አሉላ ፓንክረስት ጥሪ አቀረቡ። ምክትል ፕሬዚዳንቱ ይህን ያሉት የደሴ ብሔራዊ ሙዚየም እድሳት ምረቃ ላይ በተገኙበት ወቅት ነው። ወጣቱ ትውልድ ማንነቱን እንዲረዳ ታሪክና ቅርስን ከቴክኖሎጂ ጋር ማስተሳሰር እንደሚገባም ተመላክቷል። መስዑድ ጀማል በአማራ ክልል ቀዳሚው የከተማ ሙዚየም ነው። የደሴ ሙዚየም በሰሜን ኢትዮጵያ ጦርነት ምክንያት ጉዳት ደርሶበት የነበረው ይህ ሙዚየም ከቀድሞ ይዞታው በተሻለ መንገድ መልሶ ታድሶ ተመርቋል። ተጓዡ ጋዜጠኛ ሄኖክ ስዩም የደሴ ሙዚየም ሀገርን የሚወክሉ ሰፊ የቅርስ ስብስብ የነበረው መሆኑን በመግለጽ የቅርስ ተቆርቋሪዎች ባደረጉት እንቅስቃሴ ተጠግኖ ተመርቋል ብሏል። የዛሬ አርባ አራት ዓመት ነው ይሄ ሙዚየም የተከፈተው እና በ1973 ሌላ ከተማ ሙዚየም አልነበረውም። ወይም ደግሞ ኢትዮጵያ ውስጥ እከሌ የሚባል ከተማ የሙዚየም ባለቤት ነው የምትለው አይደል አልነበረም። ስለዚህ የመጀመሪያው ቀዳሚ ነው። ሁለተኛ ስብስቦቹ በጣም ይለዩ ነበረ። ስብስቦቹ ምንም እንኳን የከተማ ሙዚየም ቢሆንም ሀገርን የሚወክሉ ብዙ ስብስቦች ነበሩት። ሙዚየሙ የተደራጀበት ኪነ ህንፃ በራሱ ብቻውን የሚጎበኝ ነው። ና እነዚህ እነዚህ ድምር ውጤቶች ሙዚየሙ ለረዥም ዘመን ጥሩ ስም ኖሩት እንዲቀጥል አድርጓል። እና ይሄ ሙዚየም የቅርስ ተቆርቋሪዎች በነበራቸው ተነሳሽነት ከብሪቲሽ ካውንስል በተገኘ ድጋፍ ክልሉም ከተማውም የኢትዮጵያ ቅርስ ባላደራ ማህበርም ባለሙያዎችም ተሳትፈው በሚያስደንቅ ሁኔታ እውን ሆኗል። በኢትዮጵያ ባህላዊ ቅርሶችና ማህበራዊ ሽግግር ላይ ባደረጓቸው ሰፊ ጥናቶቻቸው እውቅናን ያተረፉ ማህበራዊ አንትሮፖሎጂስትና ተመራማሪ ናቸው ዶክተር አሉላ ፓንክረስት። ከዛም ባለፈ የኢትዮጵያ ቅርስ ባላደራ ማህበር ምክትል ፕሬዚዳንትና የቅርስ አስመላሽ ብሔራዊ ኮሚቴ አባልም ናቸው። ሙዚየሙ ታሪካዊ ይዘቱን በጠበቀ መልኩ መታደሱ የሚያስመሰግን መሆኑን ይገልጻሉ። ከበፊቱ በተሻለ ሁኔታ ሕንፃው እንደገና በአዲስ መልክ ተጠግኖ ለህዝብ ሚውዚየም እንዲያገለግል ህንፃው በጣም በሚያስመሰግን ሁኔታ ነው የታደሰው የተገነባው እና ለህዝብ እይታ የቀረበው ወሎ በግጭት አፈታት ይታወቃል ያሉት ዶክተር አሉላ የጠፉና የተዘረፉ ቅርሶችን የማስመለስ ኃላፊነት አለባችሁ ብለዋል የተዘረፉ ቅርሶች በአካባቢው ይኖራሉ የሚል ግምት ስላለ እነሱን ለማስመለስ ትልቅ አደራ በመንግስትም በህዝብም በባህል መሪዎችም የተጣለ ይመስለኛል። ምክንያቱም እነዛ ቅርሶች እያሉ አለመመለስ መቻሉ ምን ያህል ባለቤትነት ህዝቡ ተሰማው የሚለው ነገር ሊያጠያይቅ ይችላልና ያው የወሎ ህዝብ፣ የደሴ ህዝብ ታሪክን ይወዳል፣ ባህልን ይወዳል፣ እና ያንን በተግባር ማሳየት አለበት። ተመሳሳይ ቅርሶችን በማፈላለግና ከሌሎች ሙዚየሞች በማስመጣት ሙዚየሙ ወደ ነበረ ሙሉነቱና ግርማ ሞገሱ ለመመለስ እየተሰራ እንደሚገኝም ተጓዡ ጋዜጠኛ ሄኖክ ስዩም ይናገራል። እስካሁን ድረስ የሉሲ ቅሪታ አካል ከብሔራዊ ሙዚየም ውጭ በቋሚነት ሌላ ቦታ ኤግዚቢት አይደረግም። ስለዚህ የቱሪዝም ሚኒስቴር ሚኒስትር ዴታው ሉሲን ካስት አድርገን በቋሚነት የደሴ ሙዚየም አንድ ቅርሶን እንድትቀጥል እናደርጋለን ብለዋል። ይሄ ሙዚየሙን ልዩ ያደርገዋል። ኢትዮጵያ ውስጥ ሌላ ቦታ ስለሌለ እንዲህ አይነት እድል ስለ አይጠየፍ ልማት እንድንራብ ስለ መሮ ግቢ ልማት እንድንራብ አዳዲስ ሀሳቦችን ሰጠውናል። የአሁኑ ትውልድ ከቴክኖሎጂ ጋር የተሳሰረ እንደመሆኑ በሙዚየሞች ውስጥ የተለያዩ ቴክኖሎጂዎችን በመጠቀም ትውልዱ ማንነቱን እንዲያውቅ ማድረግ ይቻላል ሲሉ ዶክተር አሉላ ፓንክረስት ይመክራሉ። አዲሱ ትውልድ በተለይ የሚመሰጠው በቴክኖሎጂ ነው። ስለዚህ ቴክኖሎጂን በመጠቀም አሁን ውጭ ሀገር ያሉት ሚውዚየሞች በቴክኖሎጂ ወጣቱ ትውልድ እንዲመጣና እንዲሳብ እና ታሪክ ህያው እንዲሆን የሚያደርጉባቸው በርካታ መንገዶች አሉ። እንደውም ወጣቱ የሚዝናናበት ሄዶ ስለ ሀገሩ፣ ስለ ባህሉ፣ ስለ ውጭ ሀገርም ጭምር የሚማርበት፣ ስለ ታሪኩ የጥንቱን ብቻ ሳይሆን የቅርብ ጊዜው የነበረውን የጦርነት ሂደት በጣም ሊስበውና ደስ ሊለው የሚችል ነገር ስለሆነ ይህም ጭምር ታስቦበት በሙዚየሙ ቢታይ ወጣቱ ትውልዱን ይስባል ብዬ አምናለኝ። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።